እሱን ተይው እና ዛሬ መድሀኒዓለም ቸርች ሄዳ ነው አዋሽ። እኔም እንደ ሄጀ እኮ ነው የመጣው። ታዲያ ኦ ማይ ጋድ እኔ ከወጣሁ ከቤት ሰላሳ ደቂቃ ሆነኝ። ል ያው ነው ሁጀኛው አንቺ የሚመስል ውሸት እንኳን ዋሽ እንጂ ስራ የለም እንዴ? አሁን አንተ እንደዚህ የምትሆነው ነገር፣ ቸርች ሄዳለሁ ብለሽ አልነበረም ወይ? መድሀኒዓለም ነው ዛሬ ቸርች ሄዳለሁ አልሽም? በጠዋቱ ግሬ ሲወጣ አንቺ ቲክቶክ ላይ ተሰቅልሻል። አንቺ ያምሻል፣ ጥሩ ስሜቱ ለምን መድኃኒዓለም እሄዳለሁ አልሽኝ? ሲቀጥል ደግሞ አሁን እኔ ምን እንደምልህ አላውቅም። በቃ ስጋባ ደስ ይለኛል። ለምንድነው የማትረዳኝ? ጆ ላይፍ ላይ ስጋባ ደስ ይለኛል። እኔ ደግሞ ደስ አይለኝም። ማንም ሼር አደረግሽ ይችላል

ለምን ድን ነው የምትዋሽው? ምንድን ነው የለመሽው? እዚህ ላይ ማንን ነው የምትጠብቂው? ስለ እሱ አይደለም እያወራሁሽ ያለሁት። አሁን ስወጣ ከቤት መድኃኒዓለም ቸርች እሄዳለሁ። ዛሬ መድኃኒዓለም ነው ብለሽ ነበር አይደል? ግን ባንቺ ቤት ጆኒ ስራ ነው አየኝም ብለሽ ነው የተሰቀሽው አይደል ጋር ከአልጋሽ እንኳን ምንድን ነው የምረዳሽ? እኔም መረዳት እያቃቀሽ ባዶ ቤት ነው ያለሁ። ታቃለን? ንገረኝ፣ ባዶ ቤት ብትሆኝ የጎደለብሽ ነገር አለ? ኦኬ ሚን እኔን የሚያስደስተኝ ግድግዳው ነው? እኔን የሚያስደስተኝ የምትገዛዛው ነገር ነው? ያው በምችለው መጠን ደስተኛ እንድትሆኝ ለማድረግ እየሞከርኩኝ አይደለ? የምትፈልጊው ነገር እያደረኩልሽ አይደለ? ቲክቶክ ላይ በጠዋት ለዛው ዋሽተሽ እንዴ? በጣም ማላውቃት ሰው እኮ ነው እየሆንሽ ያለሽው። ውሸት ከመቼ ጀምሮ ነው? እኔ እንዳይደብርክ ነው እንዳትቆጣኝ ብዬ ነው የዋሻውክ እንጂ ዋሸት ፈልጌ እንዳልሆነ ታውቃለህ። ውሸት ደግሞ ምን ያን ነው ካላ ታውቂያለሽ። አውቃለሁ። ከባድ ውሸት አልዋሻውክም እኮ እንዴ። ከዚህ በላይ ውሸት ሆነሃል። የውሸት ትንሽ እና ትልቅ የለውም። እኔ እኮ ያልገባኝ ነገር ቆይ፣ ያልገባኝ ነገር ምን ሆነ? በጠዋት ቲክቶክ ላይ የሚሰጥሽ ነገር ነው እኮ፣ ከአልጋ ሳትወርጂ ምንድነው የምትጠብቂ? ሰው አለ ማግኘት የምትፈልጊ ሰው አለ ማየት የምትፈልጊ ሰው አለ? በጣም ግራ እየገባኝ ነው። እኔ ማንም የለ ማንም ማየት አይደለም የምገባው። በቃ ስለሚያዝናናኝ ነው። ደስተኛ ያደርገኛል። ለዛ ነው የምገባው። ከእነሱ ጋር ጫወት ደስ ይለኛል። ከዚህ በፊትም ነግሬሃለሁ። ከአንድ ሁለት ሶስት የቋቋም አለ ብለሽ ነበር አለ። ያው ጨዋታ ጫታ የሚገርም ቁም ነገር ነበር። እያወራን ነበር ነው ሼር አድርጌልህ እኮ አልገባኝም ወይ ከቲክቶክ እኔንም ለመፍታት አስበሃል? አይ፣ እንደዚህ እየተቃጠልኩኝ ከአንቺ ጋር ቆይ መስሎሽ ከሆነ በጣም

ጆጂ ቤታችን እናወራለን አይሻለም? ሁል ቀን አንተ ሁሌ እኔ መረበሽ ነው። ሁሉ ቀን ጆ ተረዳ፣ እኔ ሁሉ ማናገር በስርዓት ነው ስትመጣ። አሁን ግን በቃኝ፣ በቅተኛል፣ አጨጭቀኝ እዚህ ጋር። ኦኬ፣ እሱ ከሆነ ነው ወሳሽ ወይም ወይ ያ። ኦኬ፣ አሁን አሁን ገና ነው ራስህን እንትን ያልከው ማበላለጥ የሌለብህን ነገር ያበላለጥ ከለሁ አንተ ነክ እኔ ነው። እንደዛ መቲ እንዴ? እኔ እኮ በጣም እኮ this is the simplest thing to ask for እኮ በጣም ቀላሏን ነገር እኮ ነው የጠየቅኩሽ። ቲክቶክ ላይ ስትሆኚ ከምፈርተብል አልሆንም። የሚሰበሰቡት ወንዶች ናቸው፣ ጊፍት የሚሰጡሽ ወንዶች ናቸው። ባለፈው ማንበሳ ያወረደልሽ ወንድ ነው። ምን ፈልጎ ነው ምንድን ነው አንቺ? ቆይ የጎደለብሽ ነገር አለ? ያጣሽው ነገር አለ? ገንዘብ እንደፈለግሽ ነው መነዘሪው። ሁሉ ነገር ተሟልቶልሻል። ምንድን ነው ቲክቶክ ላይ የሚያጠናትልሽ? ኢትስ ኦኬ አልኩኝ እኮ አንዳንድ ጊዜ ኢትስ ኦኬ። ጠዋት ከእንቅልፍሽ ተነስተሽ ለዛም ዋሽተሽ መድሀኒዓለም ነው የሚሄደው ብለሽ ቸርች ነው የሚሄደው ብለሽ እኔ እኮ ነው እዚህ ያገኘሁት በአንቺ ቤት ስራ ገብቼ። እሱ ጥፋት ነው ጆዬ፣ መዋሸቴ ጥፋት ነው፣ ይቅርታ አድርግልኝ ሁሉ ነገር ላንተ የሚታየን የማደርገው ጥፋት ነው። ሁሉ ነገር ነሽ ነው ትክክል ነሽ ብለምት ቲክቶክ ላይ የምታደርጊው ነገር ጥፋት ነው። ይሁንሽ እኔ የሌለኝም ባህሪ ተጨቃጫቂ እያረጋች ነው። እኔ ጎደል ኩፕ ነገር አለ ነገር ኦኬ። ስራ መሄድ አለብኝ። ከአንቺ ጋር ዚያፍን አልክፍተ አንድ ነገር ልንገርሽ፣ ይሄ ነገር በጣም በጣም እየመረረኝ ነው። ኦኬ ለመወሰነው ውሳኔ በኋላ እንደተሰጠች